ናታን እና ዳጣ አብረው አደሩ። ፍቅር ሰሩ እራሳቸውን መቆጣጠር ስላቃታቸው ፍቅራቸውን ተገላልጸው አብረው አደሩ። አብገር ወይም ደግሞ ኤቢጊ በጣም ተናደደች፣ ተባሳጨች። ራሴን አጠፋለሁኝ ናታንን አጥቼ መኖር አልችልም እያለች ለማዘሯ ማለቃቀሷን ቀጠለችበት። ናታን እንዳንቺ አይነት ሰው በዓለም ላይ አይቼም ሰምቼም እንዲሁም ደግሞ ብዙ ነገርም አድርጌም አላውቅም፣ ግን አንቺ የተለየሽ ድንቅ ፍጥረት ነሽ በማለት ዳጣን አሰማመጣት። ዳጣ እኔ ለመጀመሪያ ጊዜ ከወንድ ጋር አብሬ ያደርኩት ካንተና ካንተ ጋ ብቻ ነው እና አደራህን እንዳትጎዳኝ በማለት መልእክቷን አስቀመጠች። ናታንም እኔ ሙቼ ነው ቁሜ አንቺን የምተወው። አንቺ ከምንም በላይ ምርጥና ልዩ እንዲሁም ደግሞ ግልጽ ሴት ነሽ፣ እናም ለዘላለም አፈቅርሻለሁ ብሎ አላት። ውሃ ውሃ እኔ ለዘላለም እህቴ እንዲቶኝ እፈልጋለሁ እንጂ በፍጹም የአባዬ ጓደኛ ልጅ አይደለሽም፣ እናም ቃል ግቢልኝ ብላ አለቻት። የዳጣ አባት የዳጣ አባት በጣም ግራ ተጋባ። ቆይ ምንድን ነው የማደርገው አሁን? ከአስር ቀን በኋላ ትክክለኛ ልጅ መሆኗን ሲሰሙ ሁሉም ፊት ይነሱኛል። ዳጣ ደግሞ ከምንም በላይ ምርጥና እንዲሁም የዋህ ልጅ ናት እና ልጎዳትም አልፈልግም። ታዲያ ግን ምንድን ነው የሚሻለኝ? እያለ በሀሳብ ምስጥ አለ። ኤቢ ኤቢ፣ እውነት ለመናገር እማዬ አይ አባቴ ይሄን ያህል ዳጣን የሚወዳትና የሚያከብራት በዛ ላይ እንስፍስፍ የሚልላት ለምንድን ነው የእውነት የጓደኛዩ ልጅ ስለሆነች ነው ወይስ ደግሞ ከኋላ ሌላ መዘዝ አለ ብላ ጠየቀቻት ምን እያልሽ ነው ኤቢ ኧረ ተይ ተይ እንደው በቃ አቅብጠን ስላሳደግንሽ አሁንስ የሚመጡትን እንግዳ ሁሉ ናታንን ይቀሙኛል እያልሽ እኮ በሀሳብ ሄድሽ አንቺ ሴትነትሽን ተጠቀሚ ደግሞ ወንድ ልጅ እመኝ እንደወደርሽውና እንዳፈቅርሽው ካወቀ ይጫወትብሻል ብሻል ወንድ ልጅ የሚወደው ረገጥ፣ እንዲሁም ደግሞ ኮስተር ስትይ ነው። እንዴ ምን ማለትሽ ነው ማየ? አልገባኝም። ነገርኩሽ እኮ እኔኮ ባለፈው አንተ ምን የማይደለህም እና ለአንተ ምንም አይነት ስሜት የለኝም ብዬ ለጎሽ። አሁንም ምንም አይነት ምልክት አታሳየው። እሱ ይፈልግሽ እንጂ አንቺ በፍጹም ፈልገሽ ወደሱ መሄድ የለብሽም። ስለዚህ እባክሽን ተረጋጊ ብላ አለቻት እሽማዬ አንቺ ያልሽውና አንቺ የፈቀሽው ይሁን ችግር የለውም። ነገር ግን በፍጹም ዲኤንኤ ብታስመረምሪ ይሻልሻል ብላ ስትላት ኤቪ ብላ ጮኸችባት። ምንም ማየ፣ ትክክል አይደለም አሁንም እኮ ከእኔ በላይ እሷን ነው የሚወዳት የሚንከባከባት። ይባስ ብሎ ዛሬ ይቅርታ ጠይቂያታለኝ በምኑ በወርቁ ምክንያት። እንደሱ ከሆነ ልክ ነው አንቺም እኮ ገና ያለየሽውን እናም ደግሞ በቃ አንቺ ራሱ ብዙ ነገር ተናግረሻል እንዴ ኤ ብዬ ትክክል ነው አባትሽ። ምክንያቱም ያላጠፋ ሰው እንግዲህ አጠፋ ተብሎ ተወቅሶ እንደዛ አንገቷን አንቄ ልገላት አልነበረ? ታዲያ ዚ ሁሉ እኮ መንስኤዋ አንቺ ነሽ። አንቺ እዚህ ቤት ያለችው እሷ ብቻ ናት፣ ሌባ ትመስለኛለ እያልሽ እኔንም ጭንቅላቴ ሞላሹ። እኔም ያንችን ወሬ ሄጄ አነኳት። እንኳን አንቺ ልጅቷና እኩየዋ የሆንሽው እኔ ራሱ እናትሽ፣ ይቅርታ ጠይቂያት የለ እንዴ አይማዬ ለማንኛውም ይህ ነገር እኔ በፍጹም አላማረኝም። ይቅርታውን፣ ችግር የለውም ይቅር ብያታለሁ። ነገር ግን እራስሽን ብታጣሪ ጥሩ ነው። አባዬ ያለወትሮው እንደዚህ ሰው ወዶ አያቅም፣ ብላ ስትል ሂዳ እናቴቱ ጉድ የሆነ በቃ ዱብዳ ነገር ተሰማት። ቆይችል የእውነቷን ትክክል ትሆን እንዲ? ወይስ ደግሞ ምንድን ነው አያያይ? በፍጹም አባታቸውማ እኔን ሊዋሹኝ አይችልም በፍጹም። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ተመሰገነ ይሁን ሰላም ነ ደህና ነ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አዝናኙ ዳጣ ድራማ እንደቀጠለ ይገኛል። ዳጣየና የናታን ፍቅር እጅጉን ይለያል። በዓለም ላይ ታይቶም ተሰምቶም የማይታወቅ ፍቅር እያሳለፉ ይገኛሉ። ሰላምዬ እውነትም ዳጣን በጣም ወድሃት አፍቀርሃታል። ግን አደራህን አንተም እንደ ዘመኑ ወጣት ልጅነቷን ተጠቅመህ ውበቷ እስከሚረግፍ ከሆነ እመነኝ ይህ ነገር ባትገባበት ይሻልሃል ምክንያቱም ዳጣ እህትህ ወይም ደግሞ አክስትህ ወይም እናት ልትሆን ትችላለች ሴት ልጅ እንደዛ ናት ማለቴ ሴት ልጅ ሁሉንም ነገር ትሆናለይ ማለት ፈልጌ ነው አረበ ፍጹም ሰላምዬ እኔ እንደዚ አይነት አሳቡም እቅዱም የለኝም አታውቅኝም እንዴ እሱ ማውቅሃለሁ በደንብ አድርጌ ነው ድብን አድርጌ ማውቅ ነገር ግን ያው ወጣትነት አይደል ልትሸወር ትችላለህ በዛ ላይ እመነኝ ኤቢ እጅግ አንተን ትወድሃለች እና ምናልባት የሆነ በቃ ከባድ ሴራም ልታሴር ትችላለች በዛ መካከል በአንተ እና በዳጣ መካከል ክፍተት እንዲፈጠር አልፈልግም ብላለችሁ ወይ ሰላምዬ የራስሽን ሕይወት ትተሽ ስለኛ ሕይወት ታስብ ያለሽ ምንም ነገር አይፈጠርም። ኤቢኮ እውነት ለመናገር ያን ያህል እኔን የምታፈቅረኝ ይመስልሻል? ያው ወጣ ወጣ ብላ ስላላየችና እኔም እዚ ቤት ለብዙ ዓመታት አብሬያት ስለሆንኩኝ ሌላም ወንዳይታ ስለማታቅ ነው እንጂ እመኔ ወጣ ወጣ ብትል እንደ ሴቶቹ እራሷን አማርጣ እንዲሁም ደግሞ በዙሪያዋ በጣም ብዙ ሰው ይሰለፍ ነበር። አየሽ ግን እሷ እንደዚህ ነገር አትፈልግም ከኔውም ውጭኝ ብላለች ብላ አለች። ሰላምዬ ሰላምዬ ስለ ዳጣ አንዳንድ ጥያቄዎች ጠየቀቻት። ምንድን ነው ሰላምዬ? ቆይ አንች ግን የእውነት ሁሌ ስታቅፊኝ ጠረንሽ ይጣፍጣል ትይኛለሽ። ቆይ አንቺ ልጅ የለሽም? ማለቴ ትልቅ ሰው ነሽ፣ እድሜሽም ለብዙ ነገር ዝግጁ ነው። ምን ሆነሽ ነው ብላ ስትላት፣ አይ እስካሁን ድረስ ልጅ የለኝም ነገር ግን ለወደፊቱ አስባለሁኝ ብላለቻት። አረ ሰላምዬ፣ ልጅ እኮ በቃ ሁሉ ነገር ነው ይባላል። እንግዲህ ልጅ ጥሩ ነው፣ ልጅ ብዙ ነገር ይዞ ይመጣል ይባላል፣ አባባል ነው። ስለዚህ አግብተሽ ብትወልጂ የራስሽን ህይወት ብትመሰረች ጥሩ ነው። የሰው ቤት እንደሆነ የሰው ቤት ነው ብላለቻት። ወይ ጉርዳጣ፣ እውነትም አንቺ እጅግ አስተዋይ እና በጣም ብልጥ ሴት ነሽ፣ እና ምክርሽን እሰማለሁ፣ ችግር የለውም። ግን አንድ ነገር ልንገርሽ። ምንድን ነው? ነገርኝ እዚህ ቤት የመጣሹ ምን ለምንድን ነው ምንስ ተፈጥሮ ነው አይ እሱን እንኳ ልነግርሽ ፍቃደኛ አይደለሁም ግን እናቴ የለኝም ዙሮ አባቴን አግኝቼዋለሁ ባጭሩ እሱን ልንገርሽ እና እናቴንም በቅርቡ ቴንም በቅርቡ አግኝቼ ጥያቄ ሁሉ እንደሚመለስልኝ ተስፋ አደርጋለሁ አለቻት አይዞሽ አይዞሽ ናታን ናታን ኤቢን ቁጭ አድርጎ አድርጎ አናገራት እዩልሽ ኤቢ እኔ እንደ እህት እንደ ወንድም ልወድሽና ላከብርሽ እፈልጋለሁ። ነገር ግን በፍጹም ከአንቺ ፍቅር አልያዘኝም እና አንቺም በምታደርጊው እያንዳንዱ ነገር እባክሽ፣ እኔ እየጠላሁሽ እየመጣሁ ነው። ምን አደረግኩ ናታ? በባለፈው መጽሐፍ፣ ሳትቀድ መጽሐፍ ቀደደኝ ብለሽ ዳጣ ላይ ያመለከትሽ፣ አሁን ለታ ደግሞ ወርቁን አንቺ ራስሽ አንስተሽ እሷ ላይ ጣትሽን ጠቆምሽ። ቆይ ለምን እንደዚህ ያስፈለገ በትክክል አንቺ የእውነትም ሰው አትወጂም እንዴ ምን ማለት ፈልገህ ነው ሲጀመር አንተንስ ማን ወደደህ ማን ፈለገህ እኔንማ በደንብ እንደምትወጂኝ ያውቃለሁ ግን መውደድ ጥሩ ነው ማፍቀር ግን የተከለከለ ነው ለራስሽ አፍቅሪኝ እንጂ እመኝኝ አንቺ እኔን ያንቺ አታረጊም ሰላምዬ ያለችው ተረት ብሎ ተረት ተረተላት ወይ ጉድ ይገርማል የቤቱ ሰው አንተ ሆናችሁ ሰላምም እንዲሁም ውሃ ሳትቀር ዳጣ ዳጣ ትላላችሁ ግን የዳጣን ትክክለኛ ማንነት ያወቃችሁ ቀን እራሳችሁ አሽቀንጥራችሁ ትጥሏታላችሁ። ያኔ እኔ ቁጭ ብዬ ደግሞ ፋንድ ሻይን እየቃምኩኝ እምስቅ ይሆናል አለች። አያይ እንደዛ ትበይ። በእርግጥ የሰው ልጅ በጣም ብዙ የተደበቀ ማንነት ሊኖረው ይችላል፣ ግን ያን ያህል ሰውን የሚጎዳና የሚያስከፋ አይመስለኝም የዳጣ ማንነት ብሎ አላት ማዘሯ ማዘሯ እኔ ምልሽ፣ ቆይ ግን ዳጣ ማን ብለሽ ልትጠሪ ነው? እንደ ፈለግሽ፣ ከፈለግሽም እማዬ ብዬ ልጠራሽ እችላለሁ። አያይ እማዬ እንኳ እንዲሉኝ የምፈልገው ልጆች ብቻ ናቸው። ታዲያ እኔ ልጅሽ መሆን አልችልም እንዴ? እንደዛ ከሆነ እትዬ ብትይኝ የተሻለ ነው። እሺ እትዬ፣ ችግር የለውም ይመችሽ። ለማንኛውም ቡና መቅዳት ትችያለሽ። አይ እኔ ሰላምዬ ውሰጅላት ስላለችኝ ብቻ መጣሁልሽ እንጂ፣ አረ ውፍ የለም። ኦኬ፣ ለወደፊቱ ትማሪያለሻ። ግን አንድ ነገር ልንገርሽ እኔ ለናታን የማስብለትና የምቆረቆርለት ልጄ ነው። እናታ አዳምን አደረግኩኝ ከሱ ብትጠነቀቂ ይሻልሻል። እሺ አንቺ እንዳልሽው፣ እኔ እኮ እንደ ወንድም ነው እንጂ ፈታም ብለው ሌላ ነገር ምንም ነገር የለም። እዩልሽ ወንድ ልጅ በቀረብሽው ልክ ይቀርብሻል። ያኔ ደግሞ ወደ ሌላ ነገር ይቀየራል ማለት ነው። ውሃ ውሃና ዳጣ እያወሩ ባሉበት ሰዓት አቢገር ገር በቅናት ድብ እናለች ለምን ትቀኛለሽ መተሻ ተጫዋችም እንዴ ብላ ስትላት ውሃን በጥፊ መታቻት ከዛ ዳጣ ቆይ አንቺ ልጅ የጥፊ ሶስት አለብሽ ልበል ለምንድነው እህትሽን በጥፊ የምትመቻት አንቺ ምን አገባሽ ተሰሚኛለሽ ከዚህ በኋላ ማን ታላቅ ማን ታናሽ እንደሆነ እስከምናውቅ ድረስ ስርዓትሽን ብትይዢ ይሻልሻል እኔ የሰው ልጅ እወዳለሁ አከብራለሁ ነገር ግን በዚህ ልክ እንዳንቺ እየተረማመደብኝ ሰው የለም እና ስነ ስርዓትሽን ይዘሽ ብትቀመጭ ይሻልሻል አለቻት። ኤቢ ገባች እና ምን ማለት ፈልጋ ነው ማንታላቅ ማንታናሽ የምትለው ቆይች ልጅ ማናት ብላ አለች። የዳጣ አባት የዳጣ አባት እናትሽ የነቃች ይመስለኛል። ማለት እናቴን አገኘሃት ወላጅ እናቴ? እንደዛ ማለት አይደለም። የእናወሃ እናት እና ሰሞኑን እየተጠራጠረች ነው። ብዙ ጥያቄም እየጠየቀች ነው። ታዲያ ምን ችግር አለው? እውነቱን ንገራታ ተሳስቼ ነው ብለህ የለም እንዴ? አልገባኝም። በዛ ላይ አንተ አውጥተህ ጣልከኝ። አውጥቶ የጣለኝ ወንድሜ ነው ብለሃል። ወንድምህ ይጠየቅበት እንጂ አንተ ምን አስፈራራ? አይ ሚስቴ፣ አባዬ እንድትፈራት በፍጹም አልፈቅድልህም። ስለዚህ ትክክለኛውን ነገር ንገራት ብላ ብትለውም እባክሽ፣ አስር ቀን ብቻ ነው እና የጓደኛዬ ልጅ እንደሆንሽም በማረጋገጥ ንገሪያት እንግዲህ እዳጣ ድብን ያለ ውሸት ዋሸቻት። እትየም ቢሆን ተጠራጠሩ። ቆይች ልጅማ የእውነትም አቢ ጋር እንዳለችው የሆነ ነገር ማድረግ አለብኝ። ስለዚህ ምንድነው የማደርገው? የጥርስ ብሩሽ ወይስ ደግሞ የፀጉር ማበጠሪያ እያለች ክላሷን መፈተሽ ጀመረች። እማዬ፣ ሌላም ነገር አለ፣ እመኚኝ። ከናታ ጋር ፍቅር ጀምረዋል ወይ? አሁንም ደግሞ ጭራሽ በህልምሽ እያለምሽ ነው። ኧረ በፍጹም እንደዛ አታደርግም እሷ እኮ እንዳ ወንድ ናት። ሲቀጥል እንዴት ነው ናታን ይሄንን የሚቀር ሊቀርባት የሚችለው ወይ እማየ ናታንን አታቂውም። ናታን እኮ ለእኔ ያን ያህል ስሜት የለውም እኔ ብቻ ነኝ እንጂ። ታዲያ ቆይ እሱ ማይወድሽ እና ማያፈቅርሽ ከሆነ ለምንድ ነው አንቺ ሙጭጭ የምትዩ? ተዩው። አንቺ እኮ የኔ ልጅ ነሽ የእናቷ ልጅ፣ ጀግና፣ ጠንካራ። ስለዚህ ሌላ ስንት ወንድ ማሰለፍ ትችያለሽ። እማየ እኔ ናታንን አጥቼ መኖር አልችልም። ወይ ጉድ ያንቺስ ከፋ ቆይ፣ ያለ ናታን ወንድ አይታይሽም ይታይሽም? አዎ ማዬ፣ ለእኔ ናታንና ናታን ብቻ ነው። ዳጣ፣ እኔ ናታንን እንደምትወጁ አውቃለሁ አውቃለሁ። ስለዚህ የራስሽ እንዳደርግልሽ እና እኔ ጋር ምንም አይነት ግንኙነት እንደሌለው ጓደኛ እንደሆነን ላስመስክርልልሽ ተሰከረልሽ እችላለሁ ብላ ብትላትም አንቹ ማነሽና ነው ስለ ናታን ትሰሚኛለሽ ናታንን የነካ ሴት ሁሉ እያቃጠልኩ ነው ምጥለው። ታዲያ ካቃጠልሻቸውም አኮ ታፈቅሪዋለሽ ለምንድን ነው ፍቅርሽን የምትደብቂው አረ ተያቢ ጊዜ እኔ ኮ ወድሻለሁ ስለ አንቹ መውደድ አይመለከተኝም አሁን ውጭልኝ ከጥፌ ውጭ ብላ አባረረቻት ይች ልጅማ እውነትማ አብዳለች ቆይ ይች ልጅ እውነት ያባይ ልጅ ናት አባቴ ተረጋጋ። ውሃ ደግሞ ተነሱማም። ውሃ በጣም የዋህ ንጹህ፣ ግን ይቺ ከየት መታ ነው እያለች ጥያቄ ፈጠረባት። ናታን አንቺን ካየሁሽ ጀምሮ በጣም እያበርኩልሽ ነው ፍቅር ይዞኛል ብሎ አላት።